በትክክል ቲዮሪ ከተግባር ጋር ተያይዞ ተገናኝቶ በአካል የተናለ እዚህ ጋር አዲስ አበባ ላይ ደግሞ እጅግ ልዩ ነው። በትክክል ቃልን በተግባር ያየንበት ፍጥነት ፈጠራ አይደለም ዝላይ ነው ያየን፣ ያለ ነው። በጣም ዘሎ ትልቅ ቦታ መድረስን ነው። በቅርብ ጊዜ የምናውቀው ቦታ ይሄ አይደለም፣ ይሄ ታምር ነው። ምናልባትም ሌላ ሀገር ላይ ያለ ነው የመስለው፣ እንጂ በተወለድክበት ባደረግክበት ሀገር ላይ ያለ አይመስልም። ሶ የሰው ልጅ ሀገርን መስራት ይችላል። የሰው ልጅ ሀገር ሀገርን ማፍረስ ይችላል። በዚህ ደረጃ ደግሞ ለማልማት መጀመሪያ የአስተሳሰብ ልማት ያስፈልጋል። አእምሮ ስለማ ነው የታለማው። ይሄ ትላንትም ነበረ ትናንትና ወዲያም ነበረ በአባቶቻችን ጊዜም ነበረ። ነገር ግን ያ አካባቢ ላይ ማለፍ የማትችልበት ማየት የማትችልበት መቅመጥ የማትችልበት አፍንጫህን አፍነ የሚታልፍበት ቦታ ነበር። ዛሬ ግን ውለህ ብታድር እያየህ እያየህ ብታድር የማያጠግብ አካባቢ ሆኖ ነው ያየሁት። ከዚህ በኋላ ኢትዮጵያ የብዙዎች መዳረሻ ነው የምትሆነው እንጂ ሌላ ቦታ መስፍ ይፈልጋ ማን እንደ በታድር ደርሰናልና እጅግ በጣም ልዩ ስራ አይተናል። ይሄ ደግሞ ወስደን በየአካባቢያችን ተግብረን ማሳየት ያስፈልጋል።